ይመጣሉ እዚህ ሙያ የንግስትዬ ብሎ ብዙ ነገር አስለፈለፋት። እውነትም አለች ማለት ነው፣ ከልቧ እኮ አደለም እናንተ። ድራማ የሰራችበት እኮ ነው እሱ፣ አያቅም እንጂ ድራማ ቀጥለዋለች ድራማ ማለት ነው። ከዛ እሱን ያው ቤዛንና ሀዩን ለማስታረቅ ፈልጎ ነው። ተዋ ጓደኛዋሞች ስለሆኑ ለማስታረቅ ፈልጎ ነው። እዛ ጋር በጣም ነው የተጣሉት ማለት ነው የተደባደቡት፣ የደበደበቻት ምን ቤዛ ተደበደበች እንጂ ሀዩ እኮ አልደበደበም ማለት ነው። እና ሱማያ አውቆ እንደ ሱማያ አስመስሎ አንሶላ አልብሶ አስተኝቷት ነበረ። ተኝታ ነበረ። ከዛ ሙ ሱማያ ምንም አድርጋ መለቀላችኋለሁ እኔ በመሬት የተኛለው እናንተ እንደፈለጋችሁ ሆኖ አለች ማለት ነው። ታይ ስላሳረ ችግር የለምን የለቅላችኋለሁ ከለን ልጆቿ እንደሁን በፈለክበት ሄደ ፈልገ አምጣት ፈልገ ሀምጣት ብላ ድርቃትን። እናንተ አስመሳይ እንዴት ነው የምታስመስለው? አረ ጎድኖች ይስ እውነት ማንም ሰው አይችላትም አይችላትም። ማንም ሰው ማለት ነው። አደንቅሻለሁ ግን ማንም አይችላትም። አይማልተን ከዛ እኔ ሌላ ቤት እሱም ልብሶን አማረብኝ፣ አማረብኝ ሱፉን ምናምን ሲል፣ ለምን ይህን ትለብሳለ ቱታ ልበሳትለው ከዛ በኋላ ደግሞ ለምስላት በቃ እንዲህ አምሮብህ ደግሞ ልትመለስ አይመስለኝም አለች። ትውላችኋለሁ። ከዛ በኋላ ቤዛ ደግሞ ተቤዛ ጋር ነው ያው ድራማው ቤዛ ናት። እሱም ብራንክ ሰራት፣ እሷም እንደዚሁ ድራማ ሰራችበት ማለት ነው። ሀዩ ድራማ ሰራችበት። ሰኢዶ ደግሞ ድራማ እንትን ብራንክ አረጋት ማለት ነው። ከዛ ያው ምን እንደምትል ለመስማት ነበር የፈለገው። እሱ ያው ሰው እኮ ልቡ ሁሉ ንግስቷ ጋር ነው ያለው ንግስቷ ጋር ነው ያለው ልቡ ሁሉ ማለት ነው። ከዛ እኔ እሷ ምን አለች? እኔ ምንም ትምጣ አለች። እኔ ከዛ በኋላ ምን ትላለች? ዱኣን ያርጌልህ ነው እኔ ዱ ርጌልህ ነው እኔ የጁማ ቀን ተልቤ ነበረ። ትናንትና ማለት ነው ከልቤ ነበረ ዱ ያረኩልህ ተልቤ ነበረ ከነ ልጆች በተለይ ልጆች ዱ ርጌ ነበረ ማትል መሰላችሁ። ወይኔ እንዴት አስመሳይ ናት ግን ማሻላ፣ እንዴት ነው የምትችልበት? አቤት አቤታዩ አዩ ያንቺ ውሸት። ከዛ ሰኢደው ደግሞ ምን አለ መሰላችሁ እንግዲህ ታረቁ ብሎ ሊያስታርቃቸው እንት ሲል አልታረቅም፣ አለች ቀጥ ብለሽ ውጭልኝ፣ ማለት የጊዜው ከዛ ደግሞ ጓደኛዬ ነሽ ለምን እንደዚህ አይነት ነገር አረግሽ? ልኛለች ቤዛ ደግሞ ትወዳታለች። ቤዛም የስለ ሷ ክፉ ማብራትም አትፈልግም፣ ማንም ሰው ሊያወራም አትፈልግም። እንግዲህ ልጅነት አለባት ምናምን አለው። ልጅ ያለው ጋንዲ ነው። እሺ ልጅ ልጅማ አትበሉ። ልጅ ያለው ጋር እንዲ ነው። ጋር እንዲ ሁላችሁ ታገኛላችሁ። ከዛ ማለት ነው ያው መጀመሪያ አይታችኋል። ያው የራስ እንትን ያልኩኝ ነው የምነግራችሁ ማለት ነው። ትንሽ እዚህ ጋር ድምፅ ስላለብኝ ቶሎ ለመጨረስ ፈልጌ ነው። እና ቤዛ ናት ስሙያ ናት ተብሎ ከዛ አይኗን ብድግ ዛንሶላ ግልጽ ሲያደርገው ቤዛ ስሙያ ሳለ ከዛ ወድቃ አትወድቅም፣ ፌንት ለቀቀች። ፌንት ለቀቀች መጣችብኝ ብላ ማለት ነው። ፌንት ለቀቀች እውነት መስሏት፣ አውቃ ድራማ የሰራች እኮ ነው። እውነት መስሏት እኮ ነው። ፌንት ለቀቀች ወደቀች ። ከዛ ለምን ወደቅ ሲላት ደስ ብሎ ደንግጬ ደስ ብሎኝ አትልም ወይኔ፣ እንዴት አስመሳኝ ናት! አዩ እንዴት አስመሳኝ ናት! ከዛ ለከቤዛ ናት። አሁን እሺ እያልከው ሱመያ አላመጣህልኝም ማለት ሱመያ ያልካትን እንዴት አለች አልመጣችም ስትለው፣ እኔ ሱመያ አልመጣችም ተቤዛ ጋር ላስታረቃችሁ ነው አለ። ቅርታ እዚህ ጋር ጫጫት ምናምን ልቤን የሰረቆኝ ነው እና ከዛ በኋላ ሰጠ ወላ እስከ መጨረሻ ነው ቪዲዮን ያየሁት፣ እስከ መጨረሻ ወላ ደስ የሚል የሚጣፍጥ ነበረ። ዛሬ የሰሩት ደስ የሚል ቪዲዮ ነው የሰሩት፣ ድራማ ነው የሰሩት ማለት ነው። ከዛ እኔ ሂደህ አምጣት፣ አሁንም ሂደህ ባለችበት ፈልገህ አምጣት። ወይኔ ያስመሳይ፣ ያስመሳይ ከሞተችም አጥቷን ሰብስበህ ሰብስበህ አጥቷን ሰብስበህልኝ ይዘህና፣ ሞተችም ከሆነ አንድ ነገርም ከሆነች ይዘህና ብላ ማተም መሰላችሁ እሱ እሱ ግን እሷ እስቲ የሷ ቦታ አላት ወይስ ላትም ያው እሱ ማውቋል እንደምታስመስል እና እንደዚህ እንደምትሆን ሁሉ ምስኑ ራሱ እንዳለ ገብቶታል ማለት ነው። በነገራችን ላይ እኛ ተረድብታታል የእሷ ነገር በጣም አልተቻለችም ብለዋል። እውነትም አልተቻለችም፣ አልተቻለችም ማለት ነው እንግዲህ እንትና ስሙያ እንኳን ማለት ነው፣ እንድታስገባት ማለት ነው። አንተም ራሱ ልብስህን ነው እንድታስወልቅህ ነበረ። ያው እያየች የነበረ እውነት ነው ውሸት ነው ያለች ማለት ነው። ከዛው ትደነግጥ ነበረ። ቤዛባትን እነሱ ማያ ቢዶል ማለት ነው። ደንግጣ ነበረ የምትሞተው ማለት ነው። ዝም ብሎ